ሰላም። ጤናስጥልኝ የተከበራችሁ ተመልካችና አድማጮች፣ ፋኖ አሁን እየፈረሰ መግባቱን ቀጥሏል። ዛሬም በአዲስ መረጃ ተመልሰን መጠናን በርካታ ታጣቂዎች የአማራ ፋኖ ሕዝባዊ ድርጅትን ተከትለው ዛሬ ገብተዋል። እነዚህን በዋነኛነት የምንመለከታቸው አጀንዳዎች ናቸው እና ሀብቴ ወልዴ አይናቸው እያየ መንግስት ያቀረብላቸውን የሰላም ጥሪ በርካቶች ታጣቂዎች በዛሬው ዕለት ገብተዋል። ይህን ጉዳዮች በአጽንኦት የምንዳስሰው ይሆናል። እንዲሁም ደግሞ የሰላሙ ሰርፍ የተካሄደ አለ። ይህን ጉዳዮች የምንዳስስ ይሆናል። በህገ ወጥ ስደተኞችም የተመለሱ ጉዳዮች አሉ። ይህን ጉዳዮች የምናነሳ ይሆናል። ቀጥታ ወደ ጉዳያችን የምናመራ ይሆናል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ብሔራዊ ህዝባዊ ድርጅት ወይም ደግሞ የአማራ ፋኖ ህዝባዊ ድርጅት ብለው የሚጠሩት መካከል የተደረሰውን የሰላም ስምምነት ተከትሎ በማዕከላዊ ጎንደር ዞን በወገራ ወረዳና አካባቢ በጫካ ሲንቀሳቀሱ የነበሩ ታጣቂዎች መንግስት ያቀርበላቸው የሰላም አማራጭ ተከትለው በዛሬው ዕለት ህዳር 29 2018 ዓመተ ምህረት እንደ ጉድ እየገቡ ይገኛሉ። ዛሬ ስድስተኛ እና ሰባተኛ ቀኑን በተከታታይ እያስቆጠረው በዚሁ ቀጠና እየገቡ እየገቡ ይገኛሉ ማለት ነው። እጅግ ደስ የሚልና የሚያኮራ ጉዳይ ነው። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቅ አስፈር የመንግስት የሰላም አማራጭ ለተቀበሉ አካላትም አቀባበል እያደረገላቸው በዛሬው ዕለት ይገኛል። እንኳን ደስ አለን! ሰላም ለሀገራችን፣ ሰላም ለክልላችን ያድርግልን። ጽንፍና ጽንፈኝነት፣ ዘርና ዘረኝነት ይውደም። ለዚህ ደግሞ ታጣቂ ቡድኖች እንደ ጉድ እየገቡ ይገኛሉ። ለዚህ ደግሞ ለዋት ራስ ምታት ሆኖበታል። አንፋን ወደ ሰላም መምጣቱ ክልሉ ወደ ሰላም መመለሱ ማለት ነው። በዛሬው ቻ በርካታ ታጣቂዎች እየገቡ ይገኛሉ። በዚህም ደማቅ አቀባበል እየተደረገላቸው ይገኛል። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከፍተኛ አማራሮችና እንዲሁም የጦር መኮንኖች በተገኙበት አቀባበል ተደርጎላቸዋል። በዚህ አላቆመም። እንዲሁም በማዕከላዊ ጎንደር ዞን በጭልጋ ወረዳ አካባቢ ነፍጥ አንስተው ሲንቀሳቀሱ የነበሩትም በዛሬ በኅዳር 29 2018 ዓ ምት እየገቡ ነው። እንዲሁም በምስራቅ ጎጃም ዞን መርጦ ለማርያም ወረዳና አካባቢ የመከላከያ ሰራዊትን ምት መቋቋም ያልቻሉ የሰላምን ጥሪ የተቀበሉ የጽንፈኛ ቡድን አባላት እጅ ሲሰጡ፣ የሰላም ጥሪ ባልተቀበሉ ላይም እርምጃው ተጠናክሮ እየተወሰደ ይገኛል ማለት ነው። ውድ ቻናቢሰዎች እንኳን ደስ አላችሁ። ሰላም አሁን በፍጥነት እየመጣ የሚገኝበት 2018 የሰላም አመት የሚሆንበት እናስተውሳለን። 2017 የፋኖ ዘመን ነው እያሉ ዘመነ ካሴ ከሰፈርና ከጩኸት ያልወጣ አካሄድ እንዳስቀጠለ ተመልክተናል። አሁን ግን በግልጽ በሃድ በርካታ ታጣቂዎች መንግስት ያቀርብላቸው የሰላም ጥሪም እየተቀላቀሉ ይገኛሉ። ሰላሞች ሰላሞች ሰው በመምሰል የሚንቀሳቀሱ ግን ደግሞ ምቹ ሁኔታ ሲፈጠርላቸው ችግር የሚፈጥሩ ተጠርጣሪዎችን በቁጥጥር ስር የዋሉ ሲሆን በጽንፈኛው ሲጠቀምባቸው የነበሩ ሶስት ሞተር ሳይክል 47 ክላሽ ሌሎችም መሳሪያዎች እና ተተኳሾቹን እንዲሁም ቁሳቁሶ በቁጥጥር ስር መዋሉ ተገልጿል። በተመሳሳይ በሰሜን እና በደቡብ ወሎ ዞን ተሰማርቶ የሚገኘው የመከላከያ ሰራዊት ጽንፈኛው ቡድን እጅ እንዲሰጥና ቀጠናው ሰላም እንዲመለስ ሰፊ ስራ እየሰራ መሆኑም ተገልጿል። የሰላም ጥሪውን የተቀበሉ የፋኖ ቡድን አመራሮችም እና አባላቱም ከነሙሉ ትጥቃቸው እጅ እየሰጡ መሆኑም በቀጠናው የሚገኘው የመከላከያ ሰራዊት አመራሮች ተናግረዋል። በደቡብ ጎንደር ዞን በወረታ ከተማ በተመሳሳይ የተገደለውን የህፃናት አማሉ ክንዳለም እና በፎገራው ወረዳ አለም በር ከተማ የተገደለችውን አበበች ወንዴ ፍሬ ሞትን በማወገዝ ግድያ ይቁም፣ ሰላም ይስፈን በማለት የፎገራ ወረዳ እና የወረታ ከተማ ህዝባዊ ሰላማዊ ሰልፍ እያካሄደ ይገኛል። በዛሬ ሰላማዊ ሰልፍ እያካሄዱ ነው። አንድ ነገር እዚህ ጋር ላስተውሳችሁ። እነዚህ ህፃናት በግፍ የተገደሉትን የተረሸኑት ገንዘብ ይቀበሉና የሰፈር ሌቦች እንደመሆናቸው ስለሚያውቋቸው እንማንነታቸው እንዳይለይ ነው። ይህን ድርጊት እየፈጸሙት የሚገኙት ሙሉ እና ሙሉ መረጃ እየተመለከትነ ስለምናገኝ ማለት ነው። ሌላኛው ጉዳይ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። እንኳን በሰላም መጣችሁ። በሳምንቱ ውስጥ 2269 ወንዶችና፣ 314 ሴቶች እና 28 ህጻናት በስምንት በረሮች ወደ ሀገራቸው ተመልሰዋል። ከነዚህ ውስጥም 73 ከ18 ዓመት በታች የሆኑ ህጻናት ይገኙበታል። የመለኪያሙች ሂደቱ ከተጀመረበት ቀን ጀምሮ 27722 ኢትዮጵያውያን ወደ ሀገራቸው መመለሳቸውን ተዘግቧል። እንኳን በሰላም ተመለሳችሁ። በህገ ወጥ ለስርና ለእንግልት ከመዳረግ በህጋዊ መንገድ ሰርቶ እራስን መቀየር መልካም ይሆናል ብዬ አምናለሁ እንዲሁም በደሴ ከተማ ሰላምን ለማጽናት ያለመ ሰላማዊ ሰልፍም ተካሂዷል። በአማራ ክልል ደሴ ከተማ የሃይማኖት የሰላም መሰረት ነው በሚል መሪ ሀሳብ ሰላምን ለማጽናት ያለመ ሰላማዊ ሰልፍ እየተካሄደ በደሴ ከተማ የሃይማኖት ፎረም ጉባኤ አዘጋጅነት እየተካሄደ ያለው ሰላማዊ ሰልፍ ሰላምን በማጽናት ላይ ያተኮረ መልእክቶችን እያስተላለፉ ይገኛሉ። በሰላማዊ ሰልፍም ጦርነት ይብቃ፣ ሰላም ይጽና፣ ሰላም፣ አንድነትና አብሮነት የሃይማኖት ተቋማት ጋራ የተቀናጁ ናቸው። የሃይማኖት ተቋማት የሚያደርጉትም ውይይት ግጭቶችን ለመፍታት ወሳኝ መሳሪያ ነው። ሃይማኖታዊ እሴቶቻችን፣ አብሮነታችን፣ ጥንካሬዎቻችን መሰረቶቻችን ናቸው የሚሉና ሌሎች ተመሳሳይ ይዘት ያላቸው መልእክቶችም በሰላማዊ ሰልፍ ተገባተዋል። እጅግ ደስ የሚል ነው። በርካታ መልእክቶችም በዚሁ በሰላማዊ ሰልፍ ተላልፈዋል። ስለዚህ ከጦርነት የምናተርፈው ትርፍ የለም። እጅግ እጅግ ከሚገርመኝም ከሚቆጨኝም ሀገራችን በተፈጥሮ ማዕድናት የበለፀገች ነች። ይህን እንዳንጠቀም ደግሞ የውጭ ባዳ እና ባንዳ ሆኖ አስፈጻሚ ሆነው ሀገራችን እያመሱ የሚገኙ ስለዚህ ነው ሀሳብን በቅርብ ቀን የምንይዝበት ሩቅ አይደለም። ብቻ የሰፈራችን ጩኸት ይቁም። ሌላኛው ጉዳይ ፖሊስ ለዓለም አቀፋዊ ሀጉራዊና ሀገራዊ የጸጥታ ሁኔታን ተገንዝቦ የተሻለ የፖሊስ አሰራር በመዘርጋት የዜጎችና የሰላም ደህንነት ማረጋገጥ ይገባል። ምክትል ርዕሰ መስተዳድር አብዱ ሁሴን በዛሬ በተገኙበት አስተላልፏል። በአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለጎጃም ቀጣና ና ፖሊስ አመራሮች እና ባለት የጆርጅ ስትራቴጂካዊ እና የአቅም ግንባታ ስልጠና በአማራ ክልል የፖሊስ ዩኒቨርሲቲ ኮሌጅ መስጠት ተጀምሯል። በዚህ በተሰጠበት ነበር መልእክታቸውን ያስተላልፉት። በስልጠናው መክፈቻ ስነስርዓት ላይ መልእክት እርሰ መስተዳድር ዶክተር አብዱ ሁሴን ጨምሮ አማኑኤል ፈረደ ምክትል እርሰ መስተዳድር ማእረግ የአስተዳደርና ጉዳዮች ክላስተር አስተባባሪ አቶ ተሾመ ዋና የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ኑርሊ ብርሃኑ የምስራቅ ጎጃም ዞን አስተዳደር እንዲሁም ክልል ፖሊስ ዋና ጠቅላይ መምሪያ ስትራቴጂክ እና ከፍተኛ አመራሮቹን በዚሁ ተገኝተዋል። የአማራ ክልል ርዕሰ መስተዳድር አብዱ ሁሴን የፖሊስ ዓለም አቀፋዊ አህጉራዊና ሀገራዊ የጸጥታው ሁኔታ ተገንዞ የተሻለ የፖሊስ አሰራር በመዘርጋት ዜጎችን ሰላማዊ እና ደህንነት ማረጋገጥ ይገባን ሲሉ በእለቱ የተገኝተው ባደረጉት የመክፈቻ ንግግር መልክታቸውን አስተላልፈዋን ማለት ነው። ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን ባለም ያላችሁ ሁሉ ለሰላማችን ዋነኛና ዋነኛ ቁልፍ ነገር ሁላችም ተባብረን አባንድነት ዘብ ልንቆም ያስፈልጋናል። የሀሳብ ልዩነትን በሰለጠነ መንገድ ጉዳዮቻችን የቤተሰቦቻችን መፍታትና በመግባባት ሀገራችን ወደ ተሻለ ደረጃ ማሻገር ያስፈልጋል። አፍሪካንስ ኢንሳይድ ባወጣው ቢዝነስ ማለት ነው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሚስት አራት ቢሊዮን ዶላር እንዳላት ይፋ አድርጓል። እጅግ የሚያም የሚያሳዝን ጉዳይ ነው። ሀገራችን ሌሎች ባዶች ሰጠን ማሳለብ ነው የሚገባው ወይስ ራሳችን ሰላማችን አስጠብቀን ለልማት መዘጋጀት ነው? መንግስት በእርግጠኝነት ሁኜ የምነግራቸው እየዘረፈ አለመሆኑን በግልጽ ያሳየበት ጉዳይ ነው። ብዙ ፕሮጀክቶችን ጀመረ፣ አስጨረሰ፣ አስመረቀ፣ እንደገና በአዲስ እያስጀመረ የሚገኝ ጉዳይ ነው። ስለዚህ እንንቃ፣ ወደ ሰላም እንመለስ። ልማታችን እና ማጥፋትን ዘረኝነትና ዘረኝነት ይውደም። በዚሁ በዛሬ እለት እንግዲህ በተካሄደው ማለትም በአሁኑ ሰዓት የፖሊስ ወደ ቀደሙ ክብሩ ለመመለስና ሰላሙን ለማስመለስ በከፍተኛ ሁኔታ እየሰራ ነው። ፖሊሶች በከፍተኛ ሁኔታ በአማራ ክልል እየሰሩ ይገኛሉ። ሰላምን ለማስጠበቅ አካባቢውን ሰላም ለማረጋገጥ እየሰሩ እኛም ከጸጥታ አካላት ጋር በመቀናጀት ያካበች ሰላማችንን በማስጠበቅ ልማታችን ማፋጠን ይገባን። ውድ ኢትዮጵያውያንና ኢትዮጵያውያን እንኳን ደሳላችሁ። ወንድሞቻችን ወደ ሰላም እየተመለሱ ነው። እነ ሀብቴ ወልዴ አይናቸው እያየ የጎንደር ፋኖ መንግስት ያቀረበለትን ሰላም ጥሪ እየተቀበለ ይገኛል። እነዚህ ታጣቂዎች የአማራ ፋኖ ሕዝባዊ ድርጅት አባል የነበሩ በተለይ ሰሞኑን ካብቴ ማስረሻ ሰጤ ከተፈራረመ በኋላ የእሱም ፈለግ ተከትለው እየገቡ ይገኛሉ። አሁን ደግሞ የምናገረው በሩ ክፍት ነው። ተከታታዮችም ይገባሉ አቀባበል እንግዲህ የማንኛውም አካል እንደሚያደርግ እንጠብቃለን በአዲስ መረጃ እስክንገናኝ መልካም ቆይታ እንዲሆንላችሁ ከዲሁ እመኛለሁ